በተለይ የኢትዮጵያ ክርስቲያኖች የኢትዮጵያ ሙስሊሞች ይሆንስ ወይ ማለት ነው። አንዳንድ ክርስቲያኖች የሚናገሩት ነገር አፋቸው የሚወጣው መርዝ ነው። ክርስቲያኖች እኛ በተለይ ወሎ ላይ አብረን በልተን ጠጠተን ተጫውተን ነው ያደግነው። በተለይ ወደ ከተማ ወደ ከተማ ወደ ገጠሩ እንኳን ብዙም ባይሆን ማለት ነው። ነገር ግን ይህ የሚናገረው ሰውዬ ወላይ ነው የሚላችሁ ምንም ክርስቲያኖችን የማይወክል ነገር እንግዲህ እስራኤል አሸነፈ ማን አሸነፈኛ፣ የሚመለከተን ነገር የለም። የኢትዮጵያ ሙስሊሞችም የኢትዮጵያ ክርስቲያኖችም ማለት ነው። እስራኤል የራሱ አይሁዲ ናት። የኢትዮጵያ ክርስቲያኖች ደግሞ ሌላ ነው እንትን የሚሉት። ስለዚህ በዚህ ላይ አፉ እንዲያመጣላት የሚያወራውን እስቲ ቪዲዮ ልጋብዛችሁና እንመለስ። በጣም የሚያሳዝን ነገር ነው። እስራኤል ከጠፋች ኢትዮጵያ ውስጥ ያለው ሙስሊም ይሸናብናል፣ ይቀዝንብናል፣ አጥፍተነው ነው የምንጠፋ። እንዲሁም ሻርፖ ፕሊካ ሆቴል

መናገሩ ጥሩ አይደለም። ራሳችን ነው ወክለን የብዙ ሰው ነገር መናገር ጥሩ አይደለም። እስቲ ዝም ብሎ ሲለፈልፍ እውነት የምሬ ነው የኢትዮጵያን ሙስሊም ብዙ የሚናገር ሰው እንግዲህ ክርስቲያኖቹ ክርስቲያኖቹም ወንድሞቻችን ናቸው። በተለይ ወደ ወሎ እንግዲህ አብረን ነው አደግ ነው አብረን ነው ተከባብረን ነው የምንኖረው። እሱ እንደሚለው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ሰላም ብያለሁ። እና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁን ብዝት ያርግልኝ። እንዲሁም ክርስቲያን ወገኖቼ ዛሬ ላይ እንግዲህ ሰይድ ወሎ ሚዲያ እንደሚለው እኔ የወሎ ልጅ ነኝ። በነገራችን ላይ ክርስቲያንም ሙስሊሙም ወሎ ላይ ተከባብረን ነው የምንኖረው ማለት ነው። እንደሚባለው አይደለም። ይሄ ልጅ የሚለው እስራኤል ከተሸነፈች ሙስሊሙ የኢትዮጵያ ሙስሊሞች ይሸኑብናል፣ ያሩብናል ይዘናቸው የምንጠፋው ነው ይዘናቸው ነው ነው የሚለው ማጥፋት አለብን እንዴ ማለት ነው። አንተ እንዴ የምትለው አይደለም። ኢትዮጵያ ውስጥ ተከባብረን ነው የምንኖረው። በተለይ ወሎ ላይ ከሌላው እንግዲህ ባላቅም ወሎ ላይ ተከባብረን ነው የምንኖረውና አንተ ደግሞ እንደዚህ ስላልክ እኛ የኢትዮጵያ ሙስሊሞች አንጠፋም። እንዲሁም ክርስቲያኖች እንዲ ስላላችሁና አንተ እንዲ ስላልክ አንተ እንዲያመጣለ ስለአወራህ ክርስቲያን ወገኖቻችንና አብረን የምንኖራችን የምንኖረው ተዋልዴን ተካብሬ የሚኖር ሰዎች አብረን የምንጨረስ ሰዎች አደለንም። ነገር ግን አንዳንድ ሶሻል ሚዲያ ላይ እንዲህ ያላችሁ የምትለቁት መርዝ ለብዙ ሰዎች ነው የሚረብሸው ማለት ነው። ምክንያቱም እኛ እስራኤል አሸነፈ ኢራን አሸነፈ የሚለከተን ነገር የለም። ግን ፊልስጢን ወንድሞቻችንና ፊልስጢን እየተደበደቡ እየተሰቃዩ ያሉት። ፈጣሪ ለእስራኤልም እጇን ይስጣት። እውነት የመሬት ነው። ደግሞ ኢትዮጵያ ክርስቲያኖች ወንድሞቻችንና መጀመሪያ ስለ ሃይማኖታቸው፣ ሲ እስራኤል ምንድን ናቸው? አይሁዲ ነው፣ አይሁዲ እኮ ናቸው። አይሁዲ ማለት እንግዲህ ታውቃላችሁ፣ ክርስቲያን አይደሉም። የራሳቸው እምነት አላቸው። ይዘው ነው የሚሰቅሏችሁ እናንተ፣ ነው እና ዝም ብላችሁ አትለፍልፉ። ኢራን እንግዲህ ዲል ለእስራኤል ዲል ለኢራን ብዙ ሰው ይላል። እና እኛ ኢትዮጵያዎች ማለት ነው። ሌላውን ተውት። ሌላው ሀገር ዝም ብላችሁ ብዙም የሚል የለም። ወደ ተከፋው ወደ ተገፋው አካል ነው የሚሆነው ነገር ግን እኛ እንሄው ላይ በጣም ነው የሚገርመኝ። እንዴ ገና ባለፈው ወደ ስራ ወደ ፊሊስጢን የገቡ ወገኖች ነበሩና ካፍሪያ ሀገር ተሸከመው ተነስተው ከዛ የሆነ ቪዲዮ ሰርቼ ነበር። ከዛ ምን ያሉ መገረኝ ጀመሪያ ሀገራችሁን ሰላም ባረጋችሁ ለውጭ ቪዲዮ የምትሰሩት በጣም ያሳዝነኛል። የሰው ልጅ ማለት ነው እኛ ሀገራችን ታዲያ። ፍልስጤም እኮ እስራኤል ጋር ነው የሚዋጋው። ምሳሌ ማለ ባላችሁ ልክ ኢትዮጵያና ሱዳን እንደሚዋጋ ማለት ነው። እነዛ በሃይማኖት ነው ግን ፍልስጤምና እስራኤል የተለያዩ ሀገር ሆነዋል። እኛ ታዲያ ራስ በራሳችን ነው የምንጨረሰው። ራስ በራሳችንን መጨረሳችንን መተው ነውስ ወይንስ ሀገራችሁን ነጣውጡ ማለት እና በጣም የሚያሳዝን ነገር ነው። እኔ ስለ አሁን የሚያሳዝኑት ፊልስጢንን የሚሞቱት ናቸው። ሰላሙን ያንጣላቸው። ደግሞ ለበደያዋ ለእስራኤል ፈጣሪ የእጇን ይስጣት። ፈጣሪ ነው ሁሉን ነገር የሚያደርገው። እኛ በኮሜንት እናንተ ብለፈለፋችሁ ምን አላችሁ? በየቲክቶክ ገብታችሁ ድል ለእስራኤል ድል ለኢራን አላችሁ። ምንም የሚጎለውም የሚሞላውም ነገር የለም። እንግዲህ ፈጣሪ ብቻ ነው እሱ ማለት ነው ድሉን የሚያበስራቸው በእኛ የሚሆን ነገር የለም። ግን እኔ የታዘብኩን ነገር እኛ ኢትዮጵያዎች፣ ከስንቱ ነው የምንገባው? ወላሂ ነው የምላችሁ። ኮሜንታንተር፣ ማንኛውም ሰው ለደህና ነገር ተመኙ። ምክንያቱም እስራኤልም ቢሆን ኢራንም ቢሆን ለሚሞቱት እስቲ ለህፃናቶቹ ለነዛ ሲ እዘኑ። አንዳንዱ ሰው በቃ ዲል እንዲህ ነው እስራኤል ኢራን እንዲህ ነው። እኔ ከኢራንም ከእስራኤልም የሚያሳዝኑኝ የፍልስጤም ሰዎች ናቸው። ፍልስጤም ወንድሞቻችን ነው የሚያልቁን ናቸው። ኢራንና እስራኤል ኢራን ሙስሊም ናቸው፣ ክሪስ አይ ደግሞ እስራኤልም አይሁዲ ናቸው። አሜሪካ ምናምን ተሸክፈው ነው የሚዋጉት። ታይብ እነዚህ ሀብታም ሀገሮች ናቸው አሁን የተወራወሩ ያሉት አይደል? ስለዚህ የሚያሳዝኑት ምኖቹ ናቸው? ፊሊስጢን ናቸው፣ ለሃይማኖታቸው ብሎ የሚጋደሉት። እኛ ስለ እነሱ ነው እንጂ ስለ እስራኤልም አይልም ሆነ ስለ ኢራን ኢራን ተነስታለች ይጠይም እንግዲህ ፈጣሪ ምናልባት የእጇን ሊሰጣት ይችላል፣ እስራኤልም ማለት ነው። እናንተ ቁጭ ብላችሁ ስለፈለፋችሁ፣ ኮሜንት ስለጣፋችሁ፣ እንዲህ ስላልን ምንም የሚሆን ነገር የሚሞላም የሚጎልም የሚጨመር የሚቀነስ ነገር የለም። ደና ነገር ብትናገሩ፣ ደና ነገር ብትጥፉ፣ ለራሳችሁ ደና ነገር የምትናገሩት ነገር ተቀማጭ ስተሆነ ድረስ ደና ነገር ተናግራችሁ ብትሞቱ ይሻላችኋል። ምክንያቱም እኔ ባለፈው ኮሜንት ላይ ላገራችሁ ላገራችን ምን እንበል አቅም በላይ እኮ ስለሆነ ነው። ሁሉም ሰው አገሩ ሰላም እንዲሆንለት ወንድሞቻችን እንዲሞቱብና አንፈልግም እኮ ማንም ሰው ወንድሙ እንዲሞትበት እንኳን ለሀገሩ አይደለም ውጭም ማንኛውም ሰው እንዲሞት የሚፈልግ ሰው የለም። ነገር ግን ምን ይሁን እንግዲህ መንግስትና ራስ በራሳቸው የሚጓጉት አካሎች ሰላም ያላመጡትን እኛ ሰላም እናመጣ አንችልም፣ ብንለፈልፍ ብንልም የሚሰማ የለም ስለዚህ ዋናው ነገር እኛ ያልነው አሁን ለሚበደሉ ወገኖቻችንና ለፊሊስጢን ወገኖቻችንና ፈጣሪ ይድረስላቸው ፈጣሪ ይድረስላቸው ነው እንጂ ያልነው ሙ እንደናንተ ድል ለእስራኤል። እንደገና ደግሞ እኔ በጣም ግርም የሚለኝ በተለይ የኢትዮጵያ ክርስቲያኖችና እኛ ሙስሊሞች ተከባብረን ነው የምንኖረውም ስንኖርም ተወልደን ሳደግን ድረስ ያለንበት አሁንም ቢሆን ማለት ነው ስንሄድ ተከባብረን ነው የኖር ነው። ነገር ግን እንዲህ አይነት ዝም ብሎ አፈለቅ ሰው እውነት የምሬ ነው ለክርስቲያኖችም የማይወክል ለሙስሊምም የማይወክል ማለት ነው። ዝም ብሎ አፉ እንዲያመጣለት የሚያወራ ሰውዬ ነው ብቻ። የዛሬው ቪዲዮ ይህን ይመስላል። እንግዲህ ለተገፉት ለፊልስጢን ፈጣሪ ሰላሙን ይመልስላቸው ለህፃን ለሚሞቱት ፍትህ ብንል ይሻላል እንጂ